ከክርስቶስ ፍቅር የሚለየን ማነው? እችን ዓለም ወደድ ልብን ታወካለች፣ መንፈሳዊ ዓይንን ታጨልማለችና ዓለምን የናቁ በዲያብሎስ ላይ የዘመቱ መነኮሳት በሙት አንሳ ማር ቅዱስ ሚካኤል የአንድነት ገዳም ከተመዋል። ገዳማት በቅዱሳን አባቶች ጸሎት ታጥረው የሚኖሩ ስለ ሀገር ሰላምና አንድነት የሚጸልዩ የመነኮሳት ሰዓት ሰፈር ናቸው። ዛሬ ላይ ግን የሙት አንሳ ማር ቅዱስ ሚካኤል የአንድነት ገዳም በችግር ላይ ይገኛል። ከድርቅ፣ ከጦርነት፣ ከማረፊያ በአታ ለመኖር፣ ከውሃ፣ ከመብራት፣ ከመንገድ አለመመቻቸት ጋር ገዳሙን አጽንቶ ለማቆየት የሚደረግ ገዳማውያን ይጠራሉ። ምጽዋት ማድረግ ከእግዚአብሔር የሚሰጥ የርኅራይ ልብን ዳግመኛ ስማኝ ልንገረማ በእግዚአብሔር ቸርነት የሚሰጥ ምጽዋት ለሰው ማዘን ነው፣ አንድም አስተካክሎ መስጠት። ቅዱሳን አባቶቻችን ጀምረው ያልፈጸሙት ሥራ ምን አለ? እኔም እንደ አባቶቼ እስከ ፍጻሜው ከገዳማውያን ጎን እቆማለሁ። እናንተስ ሰቃይ ወይስ መራቆት ነው መከራ፣ ችግር፣ ስቃይ ወይስ መራቁት ነው?